የአሜሪካ ምርጡ ዩኒቨርሲቲ ከእንግዲህ አዲስ ዓለም አቀፍ ተማሪዎችን ለመቀበል አለመቻል ብቻ ሳይሆን በመማር ላይ ያሉትንም ማስመረቅ አይችልም። ምክንያቱም የትራምፕ አስተዳደር እንዲያካሄድ የጠየቀውን የፖሊሲ ለውጥ አላደርግም በማለቱ መሆኑ ታውቋል። ሴኔ እንደዘገበው የአሜሪካ የአገር ውስጥ ጉዳይ ሚኒስቴር ስለ ጉዳዩ ባወጣው መግለጫ ሐርቫርድ የውጭ ሀገር ተማሪዎችን መመዝገብ አይችልም እስካሁን ያሉትንም ወደ ሌላ ማዛወር አለበት ወይም በአሜሪካ የሚያቆያቸውን ህጋዊነት ያጣሉ ብለዋል። የአገር ውስጥ ጉዳይ ሚኒስትሯ ክሪስቲናውም መስሪያ ቤታቸውም የሐርቫርድ የተማሪዎችና የጉብኝት ልውውጥ ወይም ሐርቫርድ ስቱደንት ኤንድ ኤክስቼንጅ ቪዚተር ፕሮግራም ሰርቲፊኬሽን እንዲዘጋ አዘዋል። ውሳኔው የውጭ ተማሪዎችን ስጋትና ግራ መጋባት ውስጥ ከቷቸዋል። ሐርቫርድ ዩኒቨርሲቲ በአሁኑ ሰዓት የትራምፕ አስተዳደር ትናንት ባወጣው መግለጫ የውጭ ተማሪዎችን መመዝገብ ወይም ማስተማር ልዩ ዕድል እንጂ መብት አይደለም ብለዋል። የትራምፕ አስተዳደር በአትኩሮት የያዘው ከእስራኤል ሐማስ ጦርነት ጋር በተያያዘም በቅጥር ግቢ ውስጥ በተካሄዱት አነጋጋሪ የተቃውሞ ትዕይንቶች ውስጥ በተሳተፉ የውጭ ተማሪዎችና የዩኒቨርሲቲ ሰራተኞች ላይ ነው። ይሁንና የዩኒቨርስቲው አመራር ሲመልስ የትራምፕ አስተዳደር የተማሪዎችንና የሰራተኞችን አመለካከት መቆጣጠር ወይም ሳንሱር ማድረግን ጨምሮ ያቀረባቸው ብዙዎቹ ጥያቄዎች ከፌዴራል መንግሥት ሚና በላይ የሆኑና የዩኒቨርሲቲውን ሕገ መንግሥታዊ መብቶች ሊጥሱ የሚችሉ ናቸው ብለዋል። ሐርቫርድ በትራምፕ አስተዳደር ለውጥ እንዲያደርጉ ጥያቄ ከቀረበባቸው በደርዘኖች የሚቆጠሩ ዩኒቨርሲቲዎች አንዱ ቢሆንም ከሁሉም በተለየ የአካዳሚክ ነፃነቱን ለመጠበቅ ክፉኛ በመፋረሙ የተነሳ እርምጃው ሊወሰድበት እንደቻለ ተዘግቧል።